ክርስቲያኖች ሆይ፣ አንድ ነቢይ ከእግዚአብሔር ትእዛዝ ሸሽቶ እጠፋለው ቢል ምን ይከሰታል ብለው ያስባሉ? አንድ ሰውስ ውስጥ በአሳ አንበሪ ሆድ ውስጥ ሶስት ቀንና ና ሶስት ሌሊት መኖር ይችላል ብለው አስበው ያውቃሉን? ይህ ታሪክ የአንድ በብሉይ ዘመን የነበረ ዮናስ የሚባል ነቢይና በዛ ዘመን ገናና የነበረች ነገር ግን በኃጢአት ብዛት ምክንያት ከመጥፋት በንስሐ የተማረችን ሀገር ታሪክ ይዳስሳል እነሆ ዮናስ ማለት ርግብ ማለት ነው። ነቢዩ ዮናስ ነገዱ ከነገደ ይሳኮር ወገን ሲሆን አባቱ አማቴ እናቱም ሶና ይባላሉ። በአይሁድ ትውፊት እንደሚነገረው ነቢዩ ዮናስ ኤልያስ ከሞት ያስነሳው የሰራብታዋ መበለት ልጅ ነው። ነቢዩ ዮናስ በአገልግሎት የነበረበት ዘመን በዳግማዊ ኢዮርብዓም ዘመነ መንግስት ሲሆን መኖሪያውም በገሊላ በጋቴ ፈር ከተማ ነበር። ነቢዩ ዮናስ የሰሜናዊው ክፍል ማለትም የእስራኤል ነቢይ ነበር። ሲያገለግል የነበረውም ከ825 እስከ 784 ቅድመ ልደተ ክርስቶስ ገደማ ነበር። ከአሞስ ጋርም በዘመን ይገናኛሉ። ከእስራኤላውያን ውጪ ወደ አሶራውያን ዋና ከተማ ወደ ነነዌ ሄዶ እንዲያስተምር በዚያ ዘመን ከነበሩት ነቢያት ብቸኛው ነው። ከዚህም የተነሳ ሊቃውንተ ቤተ ክርስቲያን ዮናስን ነቢዬ አህዛብ በማለት ይጠሩታል። በወቅቱ ነነዊ የምትባል ታዋቂ ከተማ ነበረች። ይህቺ ጥንታዊት ከተማ በጤግሮስ ወንዝ ዳር ከዛሬዋ የሞሱል ከተማ በተቃራኒ ከባግዳድ ሰሜን ምዕራብ 350 ኪሎ ሜትር ርቀት ላይ ነበረች። የመሰረታትም ናምሩድ ይባላል። በኋላም ሰናክሬም የአሶር መንግስት ዋና ከተማ አደረጋት። የነነዌ ህዝቦች መጀመሪያ ባቢሎናውያን ሲሆኑ አስታሮት የሚባል ጣዖትን ያመልኩ ነበር። ከተማይቱ በሀብቷና በውበቷ ትታወቅ ነበር። የአሶር ነገስታትም በጦርነት የማረኳቸውን ሰዎች ያጉሩባት ስለነበረ ባሪያ ተብሎ የሚታሰቡ ሰዎች የሚበዙባትም ነበረች። ነገስታቱ በጨካኝነታቸው የብዙ ንጹሐን ዜጎችን ደም በከንቱ በማፍሰስ በምርኮኞች ሞትና ስቃይ ደስ በመሰኘት እንደ መዝናኛም በመቁጠር ይታወቃሉ። ነቢዩ ናሆም የደም ከተማ ብሎ የጠራትን ከዚህ የተነሳ ነው። ነብዩ ዮናስ ይህችን ከተማ ነበር ወደ ንስሐ እንዲጠራ በልዑል እግዚአብሔር የተላከው። ነብዩ ሶፎንያስም እንደምትጠፋ በተናገረው ትንቢት መሠረት በ612 ዓመተ ዓለም ወይም ከክርስቶስ ልደት በፊት በባቢሎናውያን ፈርሳለች። በዚች ከተማ የሚኖሩ ሰዎች ልዩ ልዩ ግብረ ኃጢአት ይፈጽሙ ስለነበር እነርሱን አስተምሮ ከኃጢአት ወደ ጽድቅ፣ ክፋት ወደ በጎነት እንዲመልስ ከእግዚአብሔር ለዮናስ ጥሪ ደረሰው። ጥሪውን ግን ወዲያውኑ አልተቀበለ። የደረሰው ጥሪ አስፈሪና አስደንጋጭ ስለነበር ይህንን ለሕዝብ ከተናገርኩኝ በኋላ ነገሩ ሳይፈጸም ቢቀር እኔ ሐሰተኛ ነብይ ይባላለሁ የሚል የጥርጣሬ መንፈስ አደረበት። ነቢዩ በሕዝብ ዘንድ ሐሰተኛ ተብሎ እንዳይዋረድ እንጂ የሕዝብ ጥፋት አላሳዘነው። አስተምር ብሎ እግዚአብሔር ባዘዘው ጊዜ ጥሪውን ተቀብሎ ከማስተማር ይልቅ እሱ የሌለበት ሀገር አለመስሎት ሽሽቱን ቀጠለ። ነገር ግን ጉዞ ከአምላክ ፈቃድ ውጪ በመሆኑ የተቃና ጉዞ አልሆነለት ነብዩ ዮናስ በመርከብ ተሳፍሮ እርሴስ ወደምትባል ከተማ ሲኮበልል ከባህር መካከል ላይ እንዳለ ኃይለኛ ነፋስ ተነስቶ ማዕበሉን እያፈሰ ወደ መርከቡ ይጨምረው ጀመር። መርከቡም ሊሰጥም ተቃረበ። ተሳፋሪዎቹ ቢጨንቃቸው በመርከቡ ያለውን ከባድ ዕቃ እያነሱ ወደ ባህሩ ይጥሉ ጀመር። ዮናስ ግን ሊቀ ሐመሩ ካለበት አጠገብ ተኝቶ ነበር። ከተሳፋሪዎቹ አንዱ ወደ እርሱ ጠግቱ ህዝቡ እየተጨነቀ በመተኛቱ ሀሳብ ቢስነቱን አስገንዝቦ ሀገሩን ወገኑንና የሚያመልከውን ጠየቁ። ዮናስም ሀገሬ ኢየሩሳሌም፣ ትውልዴ ዕብራዊ፣ የማመልከውም ሰማይና ምድሩን የብሱንና ባህሩን የፈጠረውን ነው ካለ በኋላ ይህ ችግር የደረሰባችሁ በእኔ ምክንያት ስለሆነ እኔን ከመርከቡ አውጥታችሁ ወደ ባህሩ ካልጣላችሁኝ በመርከቡ በጸጥታ ለመሻገር አትችሉም ሲል ገለጸላቸው። ዮናስ በወቅቱ ስህተተኛ መሆኑን ቢገልጽላቸውም ከመርከቧ አውጥተው ወደ ባህሩ ያለ ምክንያት ሊጥሉት አልፈለጉ። ባይሆን እንኳን እጣ ጥለን የደረሰበትን ወርውረን እንጥላለን ብለው እጣ ቢጥሉ በዮናስ ላይ ወጣበት። እነርሱም ከዚያ በኋላ በዚህ ሰው ደም ምክንያት ከሚመጣ በደል ነፃ አድርገን ብለው ፈጣሪያቸውን ተማፅነው ዮናስን ከመርከቡ ጎትተው አወጡና ወደ ባህሩ ጣሉት። ዮናስን ወደ መርከቡ እንደጣሉት ወዲያው ከእግዚአብሔር የታዘዘ አሳ አንበሪ ተቀብሎ ዋጠውና ሶስት ቀን በሆዱ ተሸክሞ ከተጓዘ በኋላ በጽንፈ ነነዌ ተፋው። ዮናስ ከአሳ አንበሪ ሆድ እንደወጣ ይህች ሀገር ማን ትባላለች? ብሎ ቢጠይቅ ነነዌ ትባላለች አሉት። እግዚአብሔር ፈቃድ መሆኑን ተረድቶ የሶስት ቀን መንገድ ሲቀር በዚያው እስከ ሶስት ቀን ድረስ ታላቂቱ ነነዌ በእሳት ትጠፋለች እያለ ያስተምር ጀመር። ህዝቡንም ንስሐ እንዲገባና ወደ አምላኩ ጸሎቱን እንዲያቀርብ መንገር ጀመር። በወቅቱ የነነዌ ንጉስ የነበረው ስልምናሶር ይባላል። ንጉሱ ይህንን ትምህርት በሰማ ጊዜ አንድ አዋጅ አወጀ። ወንድ ሙሽራ ከጫጉለው ሴት ሙሽራ ጋር ከመጋረጃዋ ይውጡ፣ ሕፃናት የእናቶቻቸውን ጡት አይጥቡ፣ እንስሳትም ከበረታቸው ወጥተው ሳር ወዳለበት አይሰማሩ ብሎ አዋጅ ነግሮ፣ እርሱም ዘውዱንና ልብሰ መንግስቱን አውልቆ ማቅ ለብሶ በራሱ ላይ አመድ ነስንሶ ሱባኤ ገባ። በዚያን ጊዜ ዮናስ የከተማዋ ሕዝብ ሲጠፋል ለመመልከት ከከተማዋ ወጣ ብሎ ዳስ ሰርቶ ተቀመጠ። ወዲያው እንቅልፍ ስለያዘው ተኝቶ ቢነቃ ቅል በቅላ ጥላ ሆናለት አገኘና ደስ ብሎት ተመልሶ ተኛ። የታዘዘ ትል መጥቶ ቅሊቱን ስለቆረጠ ደረቀች። ዮናስም ሲነቃ ቅሊቱ ደርቃ ፀሐይ በርትቶበት ራስ ምታት ነበረበትና ያተነስቶበት አገኘ። በጣምም አዘነ። በዚህ ጊዜ ጌታ ምን ያሳዝነሃል? ላልተከለካት ውሃም ላላጠጣት ሌሊት በቅላ ሌሊት ለደረ ቀጭ ቅል አንተ ስታዝን እኔስ ቀኛቸውንና ግራቸውን የማይለዩ ከመቶ ሀያ ሺ የሚበልጡ ሰዎችን ብዙ እንስሶች ላሉበት ለታላቂቱ ከተማ ለነነዌ አላዝንላትምን ብሎታል። ከዚህ በኋላ ዮናስም ነቢየ ሐሰት እንዳይባልና የህዝቡም ጸሎታቸው፣ ጾማቸው፣ ምህላቸው፣ ሐዘናቸው፣ ለቅሷቸው በእግዚአብሔር ዘንድ እንደተሰማ ለማጠየቅ እሳቱ ከላይ አንዣቦ ወርዶ የትልልቆቹን ዛፎች ጫፍ አጠውልጎ ተመልሷል። ይህም የንስሐን ጠቃሚነት ለመረዳት ያስችለናል። ዮናስ እንዲያስተምር በእግዚአብሔር ቢጠራ ጥሪውን ላለመቀበል የሚያመልጥበትን መንገድ አዘጋጀ። ግን እግዚአብሔር አምላክ የሌለበት ሀገር ባለመኖሩ ለማምለጥ አልቻለ። ዞሮ ዞሮ የገባው ከፈጣሪው እጅ ነው። ንጉሥ ዳዊት ከመንፈስህ ወዴት እሄዳለሁ ከፊትህስ ወዴት ሸሻለሁ? ወደ ሰማይ ብወጣ አንተ በዚያ ነህ፣ ወደ ሲወልም ብወርድ አንተ በዚያ አለ። ክንፍ አውጥቼ እንደ ንስር እስከ ባህር ዳርቻ ብበር በዚያ እጅ ትመራኛለች፣ ቀኝህም ትይዘኛለች ብሎ እንደተናገረው ማንም ጥበበኛ፣ ማንም ኃይለኛ፣ ማንም ባለሥልጣን ቢሆን ከፈጣሪው እጅ ለማምለጥ አይችልም። እግዚአብሔር በዓለም ምሉ ነውና፣ እግዚአብሔር አምላክ ሁሉንም ለስራ ይጠራዋል። ባለጸጋው ለችግረኛው እንዲሰጥ፣ ዳኛው በትክክል እንዲፈ አስተማሪዎች ያልተማሩትን እንዲያስተምሩ በእግዚአብሔር ፍቃድ የተጠሩ ናቸው። ማመሰም አደገም ጥሪ የሌለው አይገኝም። ነገር ግን በተጠራበት ጠንክሮ የማይሰራ እንደ ዮናስ ጥሪውን አልቀበልም ያለ እንቢተኛ ነውና የኋላ ኋላ ከእግዚአብሔር እጅ መውደቁ አይቀርም። በእግዚአብሔር ስም የሚያምን ሁሉ ያለ በጎ ምግባር ጽድቅን ለማግኘት አይችልም። ጥሪውን አክብሮ ሃይማኖቱን አጽንቶ መልካም ስነ ምግባር ይዞ መራመድ ይኖርበታል። ከላይ እንደገለጽ ነው ነቢዩ ዮናስ በአሳ አንበሪ ሆድ ገብቶ በመቆየት ሶስት ሌሊትና ሶስት ማዓልት ተጨነቀ። በአሳ አንበሪ ሆድ ውስጥም እንዳለ በመከራዬ ሳለው ወደ አምላኬ ወደ እግዚአብሔር ጨሁ፣ እርሱም ሰማኝ። በሲኦልም ሆድ ውስጥ ሆኜ ጮሁ ቃሌንም አደመጠ። ወደ ጥልቁ ወደ ባህር ውስጥ ጣልከኝ፣ ፈሳሾችም በዙሪያ የነበሩ ማዕበልና ሞገድ ሁሉ በላይ አለፉ በማለት ወደ እግዚአብሔር ጸልየዋል። እግዚአብሔር አምላክም የዮናስን የዋህነት ተመልክቶ ከደረሰበት መከራ አውጥቶ ቀደም ሲል የተጠራበትን ትምህርት እንዲያስተምር በማድረግ የእርሱን ስብከት ሰምተው ንስሐ በመግባት የነነዌ ሰዎች ከታዘዘባቸው መቅሰፍት እንዲድኑ አድርጓል። መጠራት ብቻ ጥቅም ሊያስገኝ አይችልም። ጥቅም ሊያስገኝ የሚችለው በተጠሩበት ዓላማ ጸንቶ መልካም ስራ መስራት ነው። ሐዋርያት ለስብከተ ወንጌል ሲጠሩ ይሁዳም የመጠራት እድል ገጥሞት ነበር፣ ነገር ግን በጥሪው አልተጠቀመበትም ገዛ ፈጣሪው ለሞት አሳልፎ ሰጥቶ እርሱም ሳይጠቀም ሕይወቱን በገዛ እጁ አሳለፈ። ከላይ እንደተገለጸው ነቢዩ ዮናስ በፈቃደ እግዚአብሔር ተገዶ በሰበከው ስብከት የነነዌ ሰዎች ንስሐ ገብተው ጹመው ጸልየው አዝነውና አልቅሰው በሦስት ቀን ምሕላ ከታዘዘባቸው መከራ ለመዳን ችሏል። ነቢዩ ዮናስ በብሉይ ኪዳን ነቢያት ተብለው ከሚጠሩት መካከል አንዱ ሲሆን ትንቢተ ዮናስ የሚባል መጽሐፍ ጽፏል። ከብሉይ ኪዳን ሁለት መጽሐፍት ስለ አህዛብ የሚናገሩ ናቸው። እነርሱም ትንቢተ አብድዩ እና ትንቢተ ዮናስ ናቸው። ትንቢተ አብድዩ ስለ ኤዶማውያን የሚናገር መጽሐፍ ሲሆን፣ ትንቢተ ዮናስ ደግሞ ስለ ነነዌ ሰዎች ይናገራል። በትንቢተ አብድዩ አሮጌውና ደም አፍሳሹ ሰውነት ወይም ኤዶማዊነት ቀርቶ አዲሱና ወይም ጽዮናዊ ወይም መንፈሳዊ ሰው እንደሚመጣ በምሳሌ ይናገራል። በትንቢተ ዮናስ ደግሞ አሕዛብ አምነው በንስሐ እንደሚመለሱና እግዚአብሔርም በአሕዛብ መካከል ቤተ ክርስቲያን እንደሚያቋቁም በሕብረ አምሳል ያስረዳል። አይሁዳውያን ብዙውን ጊዜ ነቢያትን ሲያሳድዱና ሲገድሉ እንደነበር ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር በተመላለሰበት ወራት ተናግሯል። ከዚሁ በተቃራኒው የነነዌ ሰዎች ማለትም አሕዛብ ግን የነቢዩ ዮናስን የአንድ ቀን ትምህርት ተቀብለው እውነተኛ ንስሐ ገብቷል። ይሄ ደግሞ አሕዛብ ክርስቶስን እንደሚቀበሉት የገዛ ወገኖቼ የተባሉት አይሁድ ግን እንደሚክዱት የሚያስረዳ ነው። ነቢዩ ዮናስ ወደ ነነዌ ላለመሄድ የኮበለለበት ምክንያትም ይሄ ነው ይላሉ አባቶች። ጀሮም የተባለው የጥንታዊቷ የላቲን ቤተክርስቲያን ሊቅ ትንቢተ ዮናስን በተረጎመበት መጽሐፉ ይህን ሲያብራራ ነቢዩ ዮናስ የአህዛብ በንስሐ መመለስ የአይሁድ ጥፋትን እንደሚያመለክት በመንፈስ ቅዱስ ተረድቶ ነበር። ስለዚህ ወደ ነነዌ ላለመሄድ የፈለገው አህዛብን ጠልቶ አይደለም፣ የገዛ ወገኖቹ ጥፋት በትንቢት መነጽር አይቶ አልሄድም አለ እንጂ። ይኸውም ሊቀነቢያት ሙሴ በአንድ ስፍራ ላይ ወዮ እኒህ ሕዝቦች ታላቅ አጥያት ሰርቷል፣ ለራሳቸውም የወርቅ አማልክት አድርገዋል፣ አሁን ይህን አጥያታቸውን ይቅር ላቸው አለበለዚያ ግን ከጻፍከው መጽሐፍ እባክ ደምስሰኝ እንዳለው ነው። ሙሴ እንዲህ ስለጸለየ እስራኤላውያን ከጥፋት ድኗል። ሙሴም ከህይወት መጽሐፍ አልተደመሰሰም። ዳግመኛም ነዋዬ ሕሩይ ቅዱስ ጳውሎስ ብዙ ሀዘን የማይቋረጥም ጭንቀት በልብ ያለብኝ ስል፣ በክርስቶስ ኜ እውነትን እናገራለሁ፣ አልዋሽምም፣ ሕሊናዬ በመንፈስ ቅዱስ ይመሰክርልኛል። በስጋ ዘመዶቼ ስለሆኑ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምሁ እንደሆንኩ እጸል ነበር እንዳለው። ነቢዩ ዮናስ እንግዲህ ብቻውን ከነቢያት ተመርጦ ወደ እስራኤል ጠላቶች ወደ አሦራውያን ጣዖትን ወደምታመልክና እግዚአብሔር ወደማይታወቅባት ሀገር ሄዶ እንዲሰብክ መመረጡ በእጅጉ አሳዝኖታል ይላል። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስም የነነዌ ሰዎች በፍርድ ቀን ከዚህ ትውልድ ጋር ተነስተው ይፈርዱበታል፣ በዮናስ ስብከት ንስሐ ገብቷልና ብሏል። አሕዛብ አሚነ ክርስቶስን እንደሚቀበሉና አይሁድ ከአሚነ ክርስቶስ እንደሚወጡ የተረጋገጠው በነነዌ ሰዎች መመለስ ብቻ አይደለም። የመርከበኞቹና የመርከቢቱ አለቃ ባሳዩት እምነት ፈሪያ እግዚአብሔርና ለእግዚአብሔር ባቀረቡት መስዋዕትም ጭምር ነው እንጂ። ቅዱስ ጀሮም ቅድም በጠቀስነው መጽሐፉ ላይ እንዲህ ሲል ያክላል። አይሁድ ፍርድን በራሳቸው ላይ ጨመሩ፣ አሕዛብ ግን እምነትን ገንዘብ አደረጉ። የነነዌ ሰዎች በንስሐ ወደ አምላካቸው ተመለሱ። የእስራኤል ሰዎች ግን ምሳ ባለመግባታቸውና በጠማማ መንገዳቸው ስለጸኑ ጠፉ። እስራኤል መጽሐፍትን ተሸክመው ቀሩ። የነነዌ ሰዎች ግን የመጽሐፍቱን ጌታ ተቀበሉት። እስራኤላውያን ነቢያት ነበሯቸው። የነነዌ ሰዎች ግን የነቢያቱን ሀሳብና መልእክት ገንዘብ አደረጉ። የእስራኤል ሰዎች ፊደሉ ገድላቸው፣ መንፈስ ግን የነነዌን ሰዎች አዳናቸው ብለዋል። በአጠቃላይ ትንቢተ ዮናስ እግዚአብሔር ለሰው ልጆች ያለውን ጥልቅና የማይለካ ፍቅር የተገለጠበት መጽሐፍ ነው። በመጽሐፉ እግዚአብሔር የእስራኤል ብቻ ሳይሆን የሁሉም አምላክ እንደሆነ ተገልጧል። የሕዝብ የአሕዛብም ሰራይና መጋቢ እንደሆነና የሁሉም ድህነትን እንደሚሻ ተመልክቷል። በመጽሐፉ የነብዩም ድካም ተገልጧል። ይኸውም ነቢያት እንደኛ ሰዎች እንደነበሩና ድካም እንደነበረባቸው ግን ደግሞ እግዚአብሔር በመለኮታዊ ጥበቡ ድካማቸውን ለታላቁ ተልእኮ እንደተጠቀመበት ተጽፏል። እግዚአብሔር ከአእምሮ በላይ ጠቢብ እንደሆነ ፈጣሪም አያውቁም ተብሎ ለሚታሰቡ እንደ መርከበኞቹ ላሉ ሰዎች እንኳን የእውቀት ብርሃንን እንደሚ የሚሰጣቸውም በዚህ የትንቢት መጽሐፍ ተገልጧል። እግዚአብሔር ከጥበቡና ከጥልቅ ፍቅሩ የተነሳ ልጆቹን ለመገጸጽና ከእርሱ ጋር እንዲታረቁ ለማድረግ ግዑዛን ፍጥረታትን እንኳን እንደሚጠቀም ተገልጧል። ለምሳሌ መርከቢቱን ያናወስ ዘንድ የተላከው ጽኑ ነፋስ፣ ዮናስን የዋጠው አሳ አምብሪ፣ ዮናስ ፀሐይ እንዳይመታው የበቀለችው ትል ቅሊቱን እንዲበላ በማግስቱ የታዘዘው ትል እግዚአብሔር ከዮናስ ጋር ለመታረቅ የተጠቀመባቸው ፍጥረታት ናቸው። ዛሬስ በምን አይነት መንገድ እየጠራን ይሆን? ይሄ የሁላችንም የህይወት የህይወት ጥያቄ ነው። አነሳስቶ ላስጀምረን አስጀምሮ ላስፈጸመን በልዑል እግዚአብሔር ክብር ምስጋና ይሁን። የነቢዩ ዮናስን ጸጋና በረከት በሁላችን ላይ ያሳድር። አሜን።